በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ ሰው ለመመንኮስ ወደ አስኬትስ ሲመጣ ገና የእናቱን ጡት የጣለ ልጅ ከእርሱ ጋር አብሮት ነበር። ይህ ልጅ አድጎ ሙሉ ሰው ሲሆን ውጊያ ጀመረውና አባቱ ፈትነውን አልቻልኩትም እና ወደ ዓለም ልመለስ ነው አለው። አባቱ ደጋግሞ ቢያበራታተውም ቢያጽናናውም፣ አባ ከዚህ በላይ ምንም ለማድረግ አልችልም ልሄድ አለው። አባቱ ልጄ፣ አንድ ጊዜ ብቻ ስማኝ። ለአርባ ቀን የሚሆኑ ዳቦና ለዚሁ ቀን የእጅ ስራን የሚበቃን ያህል ሰሌን ውሰድና ወደ ውስጠኛው በረሀ ሂድ። በዚያም ለአርባ ቀናት ቆይ። ከዚያ በኋላ እግዚአብሔር ፍቃድ ይሁን አለው። የአባቱን ነገር ሰምቶ በመታዘዙ ወደ ውስጠኛው በረሃ በመሄድ በዚያ ደረቅ ዳቦ እየበላና ሰሌን እየታታ በከባድ ሁኔታ ቆየ። ሃያ ቀናት እንደቆየ የሰይጣን ኃይል ወደ እርሱ እየመጣት አየው። ከክርፋቷ የተነሳ ሽታውን ሊታገሰው በማይችል በጥቁር ሴት ሁኔታ ተገለጠለት። ከክርፋቷ የተነሳም ከእርሷ ሩቆ ወደዚያ እልፍ አድርጋት። እርሷም ብዙውን ጊዜ ለሰዎች ልቦና አስደሳች ይመስላለሁ። አንተ እንግዝ ስለ መታዘዝና ስለ ድካመህ እግዚአብሔር በእኔ ትስታለ ዘንድ አልተወም ስለሆነም ያስጠልታን የትንም መጥፎ ሽታዬን ይገልጦልሃል፣ አለችው። በዚህ ጊዜ ተነሳና እግዚአብሔርን እያመሰገነ ወደ አባቱ ተመለሰ። አባ ከእንግዲህ ፈጽሞ ወዳልመመለስ አልፈልግም፣ የስጣን ዝሙትን ኃይሉን ክፋቱን አስጸያፊነቱን አይቻለውና አይለው። የሆነውን ነገር ለአባቱን ተገልጡለት ስለነበር አርባ ቀን ቆይተ ያዘዝኩን ጠብቀ ኑሮ የበለጠ ነገር ታይ ነበር። አለ። አንድ ወንድም አንድን አረጋዊ ክፉ ሀሳቦች አሰቃዩ። ምን ባደርግ ይሻለኛል አለ። አረጋዊውም እናት ልጇን ጡት ማስጣት ትፈልግ ጡጧን ሬት፣ መራራ ነገር ትቀበዋለች። ሕፃኑም እንደለመደው ሊጠባ ሲመጣ የተቀባው ሬት ያስተዋዋል። ታዲያ አንተ እንዲሁ ጡት ማስያ ማስጣያ ሬት ትጠቀማለህ አለው። ያ ወንድም ልትጠቀማቸው የሚገቡ እነዚህ ትማስጣያ መራራ ነገሮች ምንድን ናቸው? አለው አረጋዊ እነዚህ ሬቶችማ ሞትንና የሚመጣውን ዘላለማዊ ቅጣት ማሰብና ማስታወስ ናቸው፣ አለው። አንድ ወንድም በዝሙ ሰይጣን በከባድ ሁኔታ ተፈተነ። አራት አጋንንት በጣም ቆንጆ በሆነ ሴት አምሳል ተገልጠው እርሱም በሀሳቡ ተራኩም ወደ ማሰብ ሕሊናውን ለመውረድና ለመጠን አርባ ቀናት አጽንተው ተዋጉት። እርሱ ግን በርትቶ ተዋጋ። ድልም አሉ ነው። እግዚአብሔርም ጽናቱንና ቆራጥነቱን አይቶ ከዚያ ወዲያ የዝሙት ጽር እንዳይፈትነው አደረገው። የእስክንድሪው አባ ኪሮስ ስለ ዝሙት ጽሩ ፈተና ጠየቁትና እንዲህ አለ ስለ እርሱ የምታስብ ከሆነ ተስፋ የለህም። ስለ እርሱ የማታስብና የማትፈተን ከሆነ ግን ያደረግከው ነው ማለት ነው። ማለቴም ከዚህ ፈተና ጋር የማይታገልና በመንፈሱ የማይቋቋም ይ አጢያስ በገብር ይፈጽመዋል። በገብር የሚያመንዝር ሰው ስለዚህ በማሰብ አይፈተንም አይጨነቅምና። አንድ ቀን አንድ ወንድም አንድ ናረጋይል ጠይቆ መጣና ወንድሜ እዚህና እዚያ እንዲ እያለ አደከመኝ። እኔም በጣም ተቸገርኩ አለ። አረጋዊም እንዲህ በማለት አበረታታው። ወንድምን ታገሰው። እግዚአብሔር ትዕግስትን አይቶ ይጠብቃል። ጋኔን ጋኔን ሊያስወጣው እንደማይችለው ሁሉ አንዱም ሌላውም በሻካራነት በክፋት ሊረዳው አይችልም። ነገር ግን በቅንነትና በደግነት ሆነ አስብለት ተንከባቀው አምላካችን ሰዎችን የሚጠብቃቸው በማጽናት በማበረታት ነውና፣ እንዲሁም ይህን ታሪክ ነገረው። በተብያደ ሁለት ወንድሞች ነበሩ። አንደኛውም በዝሙት ጾር ተፈተነና ሌላኛውም ወደ ዓለም ሊሄድ ነው አለው። ያኛው ወንድምም ወንድሜ፣ እኔ ሸድ ካምነ ድግላን ፍሬ ታጣ ዘንድ እንድትሄድ አልተውህም እያለው ያረግስ ጀመር። ሆኖም ይህ ወንድም እኔ ከዚህ አልቆይም፣ ልሄድ ነው፣ ወይ ከኔ ጋር አብረኝ ትሄድና ዋላ ብሬ ይመለሳለሁ፣ አለዚያ ደግሞ ይድና በዓለም ኑር ዘንድ ተወኝ፣ በማለት በሀስ ከሀሳቡ ጋር የምንስማማ አልቻለም። ያኛው ወንድም ወደ አንድ ታላቅ አረጋዊ ድና ይህን ነገር ነገረው። አረጋዊም እንዲህ አለው አብረው ሂድ፣ አንተ እንደተቀበልከው ካለህ ድካም የተነሳ እግዚአብሔር ወንድምን በፈተና እንዲወድቅ አይተው። ያ ወንድም አብሮ ተነሳና ወደ ዓለም ለመመለስ ጉዞ ጀመሩ። ነገር ግን ገና ወደ መንደር ሊጠጉ ሲሉ እግዚአብሔር የዚህን ወንድም ድካምና ትዕግስት አይቶ ፈተናውን ከወንድሙ አራቀለት። እርሱም ወንድሜ፣ ወደ በራችን እንመለስ በኃጢአት ከመኖር ምንም ጥቅም እንደማላገኝበት ተገንዝቤያለሁና አለው። ሁለቱንም ጉዳት ሳያገኛቸው ወደ በዓታቸው በሰላም ተመለሱ። በግብፅ በረሃ አንቲን ወይም ባለ ቦታ አካባቢ የሚኖር በቅድስና ህይወቱ ጥሩ ደረጃ ላይ ደረሰ የነበረ አንድ ባህታዊ ነበር። ብዙዎችም በምክሩና በህይወቱ አርአያነት በቆይታ አግኝተው ነበር። ወሮም የማይተኛ ጠላት ተንቀናበትና ለሃይማኖተኛነቱ፣ ለህይወቱ የበለጠ ጠቃሚ መስል እንዲህ የሚለው ሀሳብ አሳሰቡ። በሌሎች መረዳት የለብህም አንተ ሌሎችን ትረዳና ልታገለግል እንጂ ሆኖም ግን አሁን ይህን እያደረግ ስላልሆነ ቢያንስ ራስን ቻል። ስለዚህ ሂድና የምትሰራውን ቅርጫት ሸጠ የምትፈልገውን ግዛ። ከዚያው ለማንም ሰው ሸክም ሳትሆን ፈጥነ ወደ ቤትህን ብህትውና ህይወት ተመለስ። በፀጥታ በሚያቀርቡ ጸሎቱ ለእግዚአብሔር በር ፍቅርና መገዛቱ እንዲሁም ለሌሎች ከእርሱ ባገኙት ጥቅም የቀናው ተንኮለኛ ጠላት ሰይጣን እንዲህ ያለ መልካም የመሰለ ሀሳብ በማሰብ ዳይቂቆጥመድ አርቆና ሰው አስቀመጠለት እርሱም ግን ይህ አይ ሀሳብ ጥሩ ነው ብሎ አመነና፣ ያን ጊዜ ሁሉም ሰው ያደንቀው የነበረው ባሕታዊ ወዲያውኑ ከገዳም ወጥቶ ሄደ። ምንም እንኳን የታወቀና ስመ ጥር የነበረው ባሕታዊ ቢሆንም ያጋን የረቀቀ ተንኮል በተመለከተ ግን ልምድ አልነበረውም። ከረጅም ጊዜ በኋላ አንድ ሴት ወደ እርሱ መጣች። ወግዜ ሄደት ሕይወት ውስጥ ሕይወቱ ተዳክሞ ስለነበር በጥራት ታጅ ወደ በራቦታ ሄደና በወንዙ አቅራቢያ ባሪያ አስወደቀ። በዚህ ውድቀቱ ጠላት ምን ያህል ደስ እየተሰኘ እንደሆነ አሰበ። የእግዚአብሔር መንፈስ ይህን ያህል በማሳዘኑ በራሱ ላይ ተስፋ መቁረጥና እጅግ መበሳጭ ጀመረ። እግዚአብሔር በእርሱ ለሚያምኑና በንስሐ የሚመለሱ ይቅርታ እንደሚያደርግና እንደሚቀበላቸው እንኳ ማሰብ አልቻለ። የተሰበረው ህይወቱን ሊጠገም እንደሚችል ማሰብ ባለመቻሉ ራሱ ወደ ወንዙ ለመወርወር ለመሞት ፈለገ። ከሌለው ሐዘንና ከባድነት ተነሳ ታመመ። የምሕረት አምላክ እግዚአብሔር ባይረዳው ኖሮ ጠላትን የበለጠ በሚያስደስተው ሁኔታ ንስሐ ሳይገባ በሞተ ነበር። በመጨረሻ ወደ ቡል በመመለስ በጭንቅ መከራ ሆኖ ከባድ ቀኖናን ለመፈጸም አሰበ። ስለዚህም ወደ ገግራም ተመልሶ በዓቱን ዘግቶ ለሞት ለሞተ እንደሚለቀስ ያህል ስለ ኃጢያቱ እጅግ አምሮ እያለቀሰ እግዚአብሔርን መማጸን ጀመር። ከባድ ከሆነው ከሆነ ጾሙና ራሱን ማሰቃየቱ የተነሳ ሰውነቱ በጣም ደከመ። እንዲያም ሆኖ ግን አሁንም በቂ ቀኑን እንደፈጸመ አይሰማውም ነበር። ሌሎች ወንድሞች እንደተለመደ መንፈሳዊ ምክርና መቆየት ለማግኘት ወደ እርሱ መጠው አጥፍን ሲያንኳኩ ከውስጥ ሊከፍትላቸው እንደማይችል ይነግራቸዋል። ለአንድ አመት ጽኑ ቀኑና አለመፈጸም ጋር ልገብቻለሁ ጸልዩልኝ ይላቸዋል። ሌሎችም በማይረብሽ ሁኔታ እንዴት እንደሚመለሳላቸው ይጨነቅ ነበር። በእነርሱ ዘንድ ታላቅ ዝናውን የገነነ ነበርና አንዱን ዓመት እንዲህ ባለ ጽኑ ቀንና አሳለፈ። ታላቁ የትንሣኤ በዓል ሲመጣ በትንሣኤው ለቤት ማታ አዲስ መብራት አዘጋጅና በአዲስ መቅረዝ አድርጎ ሸፈነው። እንዲህም እያለ መጸለይ ጀመር። ማሪና ዘኞን እግዚአብሔር ሆይ፣ አንተ አለማይን እንኳን አንተን ወደ ማወቅ እንድመጡና እንዲድኑ ትወዳለ። ለኔ ለምሳሌ መጠጊያ መድኃኒት ወደ ሆንከው ወደ አንተ ሸሸቼ መጣሁ ለጠላት መለሰቻ በመሆን ይን ያለ ያሳዘንኩ እና ጠላትን ከመታዘዝ የተነሳ አሁን ሞቱ የሆንኩትን እኔን ዘንልኝ ራራልኝ። ጌታ ሆይ አንተን ለማያውቁና ምሕረት ለማያውቁት እንኳን ምሕረት ታደርጋለህ። እኛንም ለሌሎች ማርያ ማርያ እንሆን ዘንድ አስተምረህናል። ለድካሜ ምሕረት አዘኔት አድርግልኝ። ለአንተ ምንም ነገር የማይቻል አይደለምና ነፍሴ ሲኦል ይገባታል። አንተ ግን ለፍጥረት ቸርነህና ማረኝ። በትንሣኤ ቀንም ፍጥረትን ለታስነሳ ዘንድ ፈቃድ ሆኗልና ጌታዊ በሀከ ስማኝ። አሳዛኝ የሆነችው ነፍሴና መንፈሴ በውስጥ ያልቀዋልና ያረከስኩት ሰውነቴ ሊጠፋ ደርሷልና አንተን እጅግ ከመፍራቴ ከማቁረጥነት የተነሳ ከእንግዲህ ወዲህ ለመኖር የሚችል አይደለው። ኃጢአቴ ቢያነሳ ሊሰረል እንደሚችል በማንፍ ፈንታ ይህን ባለማመኔ ጥፍድር ማጠት ፈጽሜ ያለሁ ወርቅ ያለውና አንሳይ ደቂቅ ያለውና እንዳገግም አድርገኝ የምረት ዋስትና ገኝ ዘንድ መምረት ይቅር እንዳልክኝ አውቅ ዘንድ መብራት በአንተ ሳት ይነድ ዘንድ ፈቃድ ይሁን። ከእንግዲህ ወዲህ ባለው አንተን በምንሰጥ የቀሪ ህይወት ዘመን ሁሉ ትእዛዝን ጠብቃለሁ። አንተን ከመፍራትን ፈቀቅ አልልም። ነገር ግን ከበፊት የበለጠ በታማኝነት አገለግላለሁ። በትንሳይ ለሊድ ከብዙንባ እንደዚህ ከጸለየ በኋላ መብራቱ በርቶ እንደሆነ ለማየት ተነሳ። ሆኖም የመብራቱን ሽፋን ሲገልጦ እንዳልበራ ባየ ጊዜ እንደገና በእግዚአብሔር ፊት ወደቀና እንዲያል የማጸን ጀመር። ይዳ ሆይ የክብር አግሌን ለማግኘት በእንጓዙ መንገድ ላይ ብዙ ውጣ ውረዶችና መሰናክሎች እንዳሉ እረዳለሁ። አካሄድን አልጠበቅኩምና የስጋን ፍላጎት ተቀጠልኩ እንጂ፣ አሁንም የአንተን ደግነት፣ የኔን ደግሞ ወራዳነት መላእክትህና ቅዱሳን ባሉበት በፊት ይታመናለሁና ይቅር በለኝ። እንዲያ ማድረጉ የማይጠቅም ባይሆን ኖሮ በሰው ሁሉ ፊት ገልጠው ነበር። ስለሆነም እኔም ለሌሎች ምረትን ማስተማር እችል ዘንድ በእኔ ላይ ምረትን አድርግልኝ። ጌታ ሆይ ተቀበለኝ። ሶስት ጊዜ እንዲህ ከጸለየ በኋላ እግዚአብሔር ሰማ። በተነሳ ጊዜ መብራቱ ድምቅ ብሎ እየበራ ገኘ። እግዚአብሔርን የበለጠ ምልክት እጅግ በማድረቅ ልቡ በደስታ ተመላ። ተስፋው ለመለመ ከውስጡ በፍጹም ጥንካሬ ተሰማው። እንዲህም አለ ለዚህ ወጥ የተገቡ ያሉን ከኔ በዚህ ታላቅና ድንቅ ምልክት ምሕረትን ለኔ ገልጠልኛል። ኃጢአቱን መታመኑና ጸሎቱን እንዲመማራስ ብለህት ሙሉ አነጋ። ቀኑንም በእግዚአብሔር ደስ የተሰኘ ለቁመተ ስጋ የሚሆን ምግብ ትዝ ሳይለው ዋለ። ያን መብራትም እንዳይጠፋበት በየ ጊዜው ዘይት እየጨመረ በእግቱ ዘመን ሁሉ ሳይጠፋ እየበራ እንዲኖር ጠብቆት ኖረ። የእግዚአብሔር መንፈስም እንደገና ተመልሶ አደረበት። በትህትናውና በቅድስናው ለሁሉም ሰዋሪ ምልክት ሆነ። ወደ ረፍቱ በደረሰና ነፍሱን ሊሰጥ ባለ ጊዜ ይህ ከብዙ ቀናት አስቀድሞ ተገለጠለት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ውድ ምእመናን የዛሬውን ክፍለ ጊዜ በዚህ እናጠናቅቃለን። ይህን ቻናል ላይክ ሰብስክራይብ ማድረግ አትርሱ። ወደ አለም ተመለሳችሁ ብዙ ቪዲዮችን ያቸው። እጅግ አስተማሪና ሕይወት ለዋጭ የሆኑ ናቸው። ከዚህም በኋላ የምንለቃቸው አዳዲስ ቪዲዮች እንዲደርሳችሁ ላይክ ሰብስክራይብ አድርጋችሁ የደወሉን ምልክት መጫንን አትርሱ። በቀጣይ እስከንገናኝ ደህና ሁኑ።